አቤቱ ተመለስ፣ ነፍሴንም አድናት፤ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? መዝሙር 6። በተቸገረን ጊዜ የእግዚ አብሔርን ቸርነት ማሰብ ሁነኛው የመዳን መንገድ ነው። ከንቱ ልፋትና ተስፋ መቁረጥን አስወግዶ የችግሩን ምንጭ ሳይሆን የመፍትሔውን ባለቤት እንድናስታውስ ያደርጋልና። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝስ ማን ነው? መዝሙር 27። በእግዚ በእግዚአብሔር መታመን ፍርሃትን ያስወግዳል። እርሱ የሕይወት ዋስትና ነው ነውና ምንም ነገር ዘላቂ ዋስትና ሊሰጥ በማይችልበት ጊዜ እርሱ ብቻ የማይናወጠ አለትና መሸሸጊያም መሆኑን ማወቅ እውነተኛ ድፍረትን ይሰጣል። የሰዎችና የሁኔታዎችን ማስፈራሪያም ከርሱ ኃይል በታች ይሆናል። አቤቱ አንተ ጋሻዬ ነህ፣ ክብሬም ራሴንም ከፍ ከፍ የምታደርግልኝ ነህ። መዝሙር 3። በውርደትና በችግር ጊዜም ቢሆን እግዚአብሔር ከለላና የክብርም ምንጭ ነው። የሰው ልጅ ክብር እንደ ቅጠል ሲረግፍና የዓለም ከለላ ሲከዳ፣ እርሱ ግን ዘለዓለማዊ ጋሻ ሆኖ ክብራችንን ይመልሳል። ራሳችንን ዝቅ ባደረግንም መጠን እርሱም ከፍ ያደርገናል። ለእግዚአብሔር ተገዛ፣ ተስፋም አድርገው፤ ክፉ በሚሰራና ነገሩ በሚከናወንለት ሰው አትቅና። መዝሙር 37 ትዕግሥትና በእግዚአብሔር መታመን በክፎች ስኬት ከመቀናት ያድናል። የዓለም ፍርድ ብዙን ጊዜ ተዛባና ጊዜያዊ ነው።

ይህ ጥማት በምንም አይነት ዓለማዊ ነገር ሊረካ አይችልም። የነፍስ እውነተኛ እርካታ የሚገኘው ከሕይወት ውሃ ምንጭ ከሆነው ከእግዚአብሔር ጋር ባለው ሕያው ግንኙነት ብቻ ነው። በእግዚአብሔር ደስ ይበል፣ የልብህንም መሻጥ ይሰጠሃል። መዝሙር 37 እውነተኛ ደስታ ከእግዚአብሔር ዘንድ ሲሆን የልብ ምኞት ይፈጸማል። ምኞቶቻችን ከእርሱ ፈቃድ ጋር ሲስማሙ ደስታችን በእርሱ ውስጥ ሲሆን ልባችን የሚፈልገው ነገር ከእርሱ በረከት ጋር አብሮ ይመጣል። ይህም ነገር ከራስ ወዳድነት የጸዳ መሻት ነው። መንገድህን ለእግዚአብሔር አደራስጥ አደራስት በእርሱም ምታመን እርሱም ያደርግልሃል። መዝሙር 37 ሕይወትን ለእግዚአብሔር አሳልፈው መስጠትና መታመን የስኬት ቁልፍ ነው። የራስን ጥበብና ጉልበት ከንቱነት አውቆ ሁሉን ቻይ ለሆነው አምላክ የህይወትን መሪነት ማስረከብ ያልታሰቡ የበረከት በሮችን ይከፍታል፣ የጥፋት መንገድንም ይዘጋል። እርሱ ሲሰራ ውጤቱ አስተማማኝ ነው። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። መዝሙር 25 እግዚአብሔርን መፍራት ወደ እርሱ ያቀርባል ምስጢሩንም ይገልጥላቸዋል የፍርሃት የባርነት ሳይሆን የአክብሮትና የፍቅር ነው። እንዲህ ላለው ልብ እግዚአብሔር የህይወትን ጥልቅ ምስጢራትና የቃል ኪዳኑን በረከቶች ይገልጥለታል። እግዚአብሔር የተጨነቀችውን ነፍስ ተስፋዋን አያጠፋም፣ ድሃውንም አይረሳም። መዝሙር ዘጠኝ የተጨነቁና የተቸገሩ ሰዎች ተስፋቸው በእግዚአብሔር ዘንድ ህያው ነው። ዓለም ተስፋቸውን ቅምቶ በጨለማ ውስጥ ቢተዋቸውም እርሱ ግን የመጨረሻውን የተስፋ ጭላን ጭል አያጠፋም። በእርሱ ዘንድ የተረሳና የተናቀ የለምና። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። መዝሙር 34። እግዚአብሔርን ለሚፈሩ ሰዎች መለኮታዊ ጥበቃና መዳን አለ። የማይታየው የሰማይ ሰራዊት እግዚአብሔርን በልባቸው ላከበሩ ሰዎች ከለላ ይሆናል። ይህ ከሰው ጥበቃ የላቀና በአይን ከሚታየውና ከማይታየው አደጋ ሁሉ የሚታደግ ነው። እግዚአብሔርም ቸር እንደሆነ ቅመሱ እዩም፤ በእርሱ የሚታመን ሰው ምስጉን ነው። መዝሙር 34 የእግዚአብሔርን ቸርነት በተግባር መለማመድና በእርሱ መታመን ብፅዕና ነው ስለ እርሱ መስማት ብቻ ሳይሆን በሕይወት ልምምድ ውስጥ ቸርነቱን ቀምሶም ማወቅ ወደ ጥልቅ እምነትና የማይነወጥ መታመን ይመራል። ይህ እውቀትም እውነተኛ ደስታን ያጎናጽፈናል። እግዚአ እግዚአብሔር ልባቸው ለተሰበረ ቅርብ ነው። መንፈሳቸው የተሰበረውንም ያድናቸዋል። መዝሙር አለ መዝሙር 34 ሐዘንተኞችን እና ልባቸው የተሰበረውን እግዚአብሔር ያጽናናቸው ያጽናናቸዋል፣ ያድናቸዋልም። ትዕቢትና እልከኝነት ከእርሱ ሲያርቁ፣ የተሰበረ ልብና የትህትና መንፈስ ግን ወደ እርሱ ያቀርባል። በዚያ ስብራት ውስጥም መለኮታዊው ማዳንና መጽናናት ስራቸውን ይሰራሉ። ኃጢአታቸው የተሰረየላቸው ኃጢአታቸውም የተከደነላቸው ምስጉኖች ናቸው። መዝሙር 32። ከኃጢአት ስርየት የሚገኝ እፎይታና ደስታ ከምንም በላይ የተወደደ ነገር ነው። የኃጢአት ሸክምን ነፍስን እንደሚያደቅቅ ብረት ነው። ከዚህ ሸክም ነፃ መውጣትና በእግዚአብሔር ፊት ንጹህ ሆኖ መቆም በምድር ላይ ሊገኝ ከሚችል ከማንኛውም ሀብት የላቀ ብጽዕና ነው። በፏፏቴህ ድምፅ ቀላይ ቀላይን ትጠራለች! ማዕበልህና ሞገድህ ሁሉ በላይ አለፈ። መዝሙር 42 በከፍተኛ ጭንቀትና መከራ ውስጥም ቢሆን ነፍስ ወደ እግዚአ ብሔር ትጮሃለች። የችግር ማዕበል ሲበረታና የነፍስ ጥልቀት ሲናወጥ፣ ጩኸት ሁሉ ወደ ላይ ወደ መረጋጋትና የመፍትሄም ምንጭ ወደ ሆነው ወደ እርሱ ያመራል። ይህም የነፍስ ተፈጥሯዊ ምላሽ ነው። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአ ብሔር ታመኝ። መዝሙር 42። በሐዘን ጊዜ ነፍስን በእግዚአብሔር ተስፋ ማጽናትና ማበረታታት ያስፈልጋል። ይህ ራስን የማነጋገር ጥበብ ስሜትን ከመቆጣጠር አልፎ ምክንያታዊ እምነትን በማስታወስ ውስጣዊ ሰላምን ለማግኘት ይረዳል። ተስፋችንን በእግዚአብሔር ላይ ስናረግ ሐዘንና ፈተና ኃይላቸውን ያጣሉ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። መዝሙር 23 እግዚአብሔርን እንደ እረኛ መቀበል በሕይወት ውስጥ ምንም እንደማይጎድል መተማመኛ እንደማግኘት ነው። ይህ እምነት የዕለት ጉርስን ብቻ ሳይሆን መንፈሳዊ አመራርን፣ ጥበቃንና የዘለ ዓለማዊ ሕይወትን ያካትታል። እረኛው ቸር ሲሆን በጎቹ በሰላም ይሰማራሉና በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ንህና ክፉውን አልፈራም በትርህና ምርኩዝህ እነርሱ ያጽናኑኛል። መዝሙር 23 በከባድ ፈተናና በሞተ አፋፍን እንኳን ብንሆን የእግዚአብሔር ከኛ ጋር መሆን ፍርሃትን አስወግዶ መጽናናትን ይሰጣል። የእርሱ መገኘት ከብቸኝነት ስሜት ያድናል። በትሩ ከጠላት ይጠብቃል፣ ምርኩዙ ደግሞ በድካም ጊዜ ያበረታል። ይህ እውቀት የሞትን አስፈሪነት እንደምናምንት ያደርገዋል። እግዚአብሔር በቅዱስ ቦታው ለደሃ አደጎች አባት፣ ለባልቴቶች መዳኛ ነው። መዝሙር 68 እግዚአብሔር የተገፉትንና ደካሞችን የሚረዳና ፍትህን የሚያሰፍን አምላክ ነው። በዓለም ላይ ፍትህ ሲጓደልና ደካሞች ሲበደሉ፣ እርሱ ግን ከቅዱስ ስፍራ ሆኖ ይሟገትላቸዋል። የእርሱ ፍርድ የማያዳላና ዘላለማዊ ነው። የጊዜ ጉዳይ ካልሆነ በቀርም ፍትህ በጊዜዋ ተሳፍናለች። እናንተም ሁላችሁ በእግዚአብሔር የምታምኑ በእግዚአብሔር ታገሱ፣ አይዟችሁም ልባችሁም ይጠንከር። መዝሙር 31 መታገስና በእግዚአብሔር መታመን ልብን ያበረታል ተስፋንም ያጸናል። ችግሮች ጊዜያዊ እንደሆኑና የእግዚአብሔር እገዛ ደግሞ አስተማማኝ መሆኑን ማወቅ በመከራ ውስጥ ጽናትና የልብ ጥንካሬን ይሰጣል። ትዕግስት የመንፈስ ጥንካሬ መገለጫ ነው። እግዚአብሔር መጠጊያችንና ኃይላችን ነው፣ ባገኘን በታላቅም መከራም ረዳታችን ነው። መዝሙር 46 በማንኛውም ከባድ መከራ ውስጥ እግዚአብሔር አስተማማኝ የመጠጊያ የኃይል ምንጭና ረዳት ነው። የዓለም ማዕበል ሲነሳና የሰው ኃይል ሲከዳ እርሱ የማይናወጥ ከለላና የማይደክም የኃይል ምንጭ ሆኖ ይገኛል። ረዳታውም በችግር ሰዓት ፈጥኖ የሚደርስ ነው። ዝም በሉ እኔም እግዚአብሔር እንደሆንኩ እወቁ! በአሕዛብ ዘንድ ከፍ ከፍ ላለው በምድርም ላይ ከፍ ከፍ ላለው። መዝሙር 46 አንዳንድ ጊዜ ዝም ብሎ የእግዚአብሔርን ስራ መጠበቅና በሉዓላዊነቱ መታመን ጥበብ ነው። በራሳችን ጥረትና ጭንቀት ነገሮችን ለማስተካከል ከመሯሯጥ ይልቅ ቁም ብሎ የእርሱን ታላቅነትና ሁሉን ቻይነት ማሰላሰል እውነተኛ ሰላምና የመፍትሄ መንገድን ያሳያል። በውኑ እግዚአብሔር ለዘለዓለም ይጥላልን? እንግዲህስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱ ለልጅ ልጅ ተቆረጠችን? የተናገረውስ ቃል አልቋልን? መዝሙር 77 ተስፋ በቆረጠችን ነፍስ ውስጥ የእግዚአብሔርን ቸርነት ማስታወስ ታላቅ ትግልን ይጠይቃል። ይህ የጥርጣሬ ጥያቄ ሳይሆን ያለፈውን የእግዚአብሔርን የቸርነት ሥራ በማሰብ የአሁኑን ተስፋ መቁረጥን ለመክፈፍ የሚደረግ የነፍስ ሙግት ነው። ቸርነቱን ከማስታወስ የሚልቅ መድኃኒት እንደሌለም ማወቅ ግን የግድ ይኖርብናል። በእግዚአብሔር ፊት ልባችሁን አፍስሱ፣ እግዚአብሔር ረዳታችን ነውና። መዝሙር 62 የልብን ጭንቀትና ሐሳብ ሁሉ ለእግዚአብሔር መግለጽ እፎይታንና እርዳታን ያመጣል። ምንም ነገር ሳንደብቅ ልጅ ለወላጁ ችግሩን እንደሚያዋይ የውስጣችንን ሁሉ ለእርሱ መንገር የከበደንን ሸክም ያቃልላል። እርሱ ሰሚ ብቻ ሳይሆነ አዛኝና ረዳትም ነውና። ዓይኖቼን ወደ ተራሮች አነሳለሁ፣ ረዳቴ ከወዴት ይመጣል? ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው። መዝሙር 121 እርዳታን ከፍጡራን ሳይሆን ከፈጣሪ መጠበቅ የጸና ተስፋ ነው። የሰው እርዳታ ውስንና ተለዋዋጭ ነው። ነገር ግን ሁሉን የፈጠረ አምላክ የችግሮቻችንን ሁሉ ጥልቀት ያውቃል፣ ኃይሉም ወሰን የለውም። ስለዚህም እርዳታን ከእርሱ መጠበቅ የጥበበኞች ምርጫ ነው። እግዚአብሔር ሕፃናትን ይጠብቃል፣ ተቸገርሁ፣ እርሱም አዳነኝ። መዝሙር 116 ፈተናና በራስ አቅም አለመመካት የእግዚአ የእግዚአብሔርን ጥበቃና መዳን ያሰጣል። ራሳቸውን ከፍ የሚያደርጉና በራሳቸው የሚታመኑ ሲወድቁ፣ የዋሆችና በእግዚአብሔር የሚደገፉ ግን በእርሱ ጥበቃ ስር ይሆናሉ። ድካምን አምኖ መቀበል የአምላክን የማዳን በር ወለል አድርጎ ይከፍታል። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙም አሜን።